ስትፈተን ማወቅ ያለብን ትልቅ ነገር ለትልቅ ነገር እየታጨህ እንደሆነ ነው ማሰብ ያለብን። አሁን ትዳር ቀላል ነገር እንዳይመስልህ፣ በጣም ትልቅ አደራ ነው። የፈጠራትን ሴት እኮ ነው ለአንተ የሚሰጥህ። ከዚያ በኋላ እኮ እናትና አባቷ የሉም። እነሱን ሁሉ ክዳለች፣ ለአንተ ተሰጥታለች። እና እንደ ቀላልና ቀላል ስጦታ አደለም እየሰጠ ያለ። የሰራትን ሴት ያበጃትን ሴት እግዚአብሔር ሰጥቷል ለአንተ። እናትና አባቷም ከዚያ በኋላ አንተን ምን ያህል እንዳመነው አይታ ያዩህ እኮ ይዛን ቀን የሰርጉ ቀን ትክክል እሷ ስላመጣችን ነው። ለዚያው እ ያቆም ግን እንዴት እንዳመኑ ተመልከት። ከማህፀን ጀምሮ እንዴት ተንከባከቡ እንዳሳደጓት ለዚህ ምን ያህል ዋጋ እንደከፈሉ ታውቃለህ። ያን ሁሉ ዋጋ ከፍለው ተመልሶ ሄዱ አንተ ጋር ኑሯትና በይ ብለው ጥሩ ነሳ አደራ ብለው ጥሩ። ታደርጋለህ። እዚበዚሁን ገንዘብህን እንኳን አደራ ብለው ሄድ እኮ በጣም ቀባድ በጣም በደህና ያኖረው ይሆን እንዲያው ያንን ነገር እያልክ ነው። መኪና ሰጥታው እኮ ለአንድ ጓደኛ ቁልፍ ሰጥታው አይጋጭብኝ፣ ተጋጭቶ ይሆን እንዲያው በደህና ያመጣው ይሆን ተጫጭሮ ይመጣ ይሆን እያንተ ስታስብ ነው። እንትን አሁን እንደዚያ እንኳን ብለው አያስቡም። ከዚያ በኋላ ይተኛል። እንደው ይህን ያክል ያምንሃል። እግዚአብሔር ደግሞ ከዚህ በላይ ያምንሃል። በዚች ሴት ላይ ሾመሃል። ምክንያቱም አንተን ለእሷ ራስ አድርጓል። እሷን ደግሞ ይህንን ጥበብ ተጠቅሞ እግዚአብሔር አንድ አካል አድርጓችኋል። ይሄ መለኮታዊ ጥበብ ነው። ይሄ መለኮታዊ ጥበብ በአንተ ላይ ይፈጠር ዘንድ በመጀመሪያ ግን ተፈትን ማለፍ አለብህ። በጣም በትል እኔ ዳዊትን የሚገመኝ እንደሆነ ታውቃለህ። የቀባው እግዚአብሔር መች እንደሆነ ታቃለ፣ ገና ሳውል እያለ ነው። ግን መንግስት አልሰጠውም። የመጽፈ ሳሙኤል ራፍ 16 ንስታዩ ቀብቶታል። በረኝነት ሳለ ገና በረኝነት ሳለ ቀብቶ፣ ግን ያን ጊዜ መንግስት የሚባል ነገር አልሰጠውም። ለምን ገና ተፈትኖ እስራኤልን የሚጠብቅ መሆኑ ተፈትኖ አልታየም በተግባር እግዚአብሔር እኮ ያውቀዋል ፈተናው እንደሚያልፍ ግን በሰው ፊት የሚታይ ፈተናን ከዛ ነው የጎልያድ ጉዳይ ዝም ብሎ የመጣ እንዳይመስል ለዳዊት የተዘጋጀ ለመንግስት የምታፈቃ ፈተናን የነበረችው የነበረች ያች ፈተና ከዛስ ጎልያድ መጣ መሀል ላይ የጎልያድ ታሪክ ገባ ማለት ነው ዳዊት ተፈተነና አለፍ በትክክል እስራኤልን እንደሚጠብቅ እስራኤል ማመኑ እግዚአብሔርም አሳይ በደንብ በጋድ ከዛ እስራኤል ምን አሉ? ዳዊት እልፍ ገደላሉ። አየ ተማመኑበት ማለት ነው። ሴት ልጅ ልትተማመንበት ትፈልጋለች፣ ጠንካራ መሆን እግዚአብሔርም፣ ልክ እንደዛው ለዚያች ለሰጣኝ ሴት ምን ያክል ጠንካራ አሳዳሪ መሆን እንደምትችል ማመን ይፈልጋል፣ ማወቅ ይፈልጋል፣ ማረጋገጥ ይፈልጋል። ማወቅ ባት ስራውም ያውቀዋል። እንግዲህ እሱን የእግዚአብሔርኛውን እውቀት እንዳለ ያዘው። አሁን አዳም ተፈትኖ ለዚች ሴት ይችን ሴት ለማኖር ብቁ እንደሆነ ሲረጋገጥ ነው እግዚአብሔር ለአዳም የሰጠው ማለት ነው። ከዚያ ወደ ምን አመጣት? ወደ አዳም አመጣት ይላል። አንዳንዱ ሰው ገና ወደ ሴት አይቶ ሴት መመኘት ሲጀምር ገና ትምህርቱን እንኳን ሳይጨርስ ማለት ነው፣ ትምህርት ቤት ሆኖ ሴት ያምረዋል። ያ ሰዓት አይደለም። ሴት አስበን የተመኘንበት ጊዜ አይደለም የጋብቻ ጊዜ፣ የማጨት ጊዜ እሱ አይደለም። እና አንዳንዶቹ እንደውም የትምህርት ቤት ጀምረው ጓደኛዬ ነው የሚሉ ሰዎች ያጋጥመዋል ተፈቅዷለሁ ያን መተጫጨት። በዚያ ሰዓት ያ ሰው ቢያጭ እናግባት የሚችልበት ዘመን ነው ወይ? ያን ጊዜ የገባውን ቃል አክብሮ ለመኖር ዝግጁ ነው ይችላል ስትል የሚችልበት ዘመን ላይ አይደለም። እውቀትም ይፈልጋል ማጨት እያልኩ ነው፣ ገብቷል። እውቀትም ይፈልጋል መፈተንንም ይፈልጋል። እሱ እሱ ሲሆን ምን ያደርጋል እግዚአብሔር አምጥቶ እጅ ላይ ነው የሚጥልልህ። እንዴት ነው የምትረዳው እሱን? እንዲህ ነው የምትረዳው ብዬ ላልገልጽ ልችላል ግን፣ ስሜት በራሱ የሚመራህ ነገር አለ ሀሳብህ በራሱ ፈቃድህ በራሱ ፈቃዷ በራሱ የሚያሳይ ነገር አለ። እሷም ከአንተ ውጭ ማትመርጥ አንተም ከእሷ ውጭ ማትመርጥ ልትሆን ትችላለ። በትክክል ግን እግዚአብሔር የሰጠኝን እቀበላለሁ የምትል አይነት ሰው መሆን አለ በአንተ። እንደዛ ካልሆነ ልታውቀው አትችልም። እንደዛ የምታደርግ ከሆነ በእርግጠኝነት እየተረዳህ እየተገለጠልን የሚወድ ነገሩ ለማለት ነው። ለማጨት የተቀመጠ እድሜ አለ።